ሰላም ሰላም፣ ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። ስራችሁን፣ ገንዘባችሁን፣ ኑሯችሁን፣ ህይወታችሁን ሁሉ እግዚአብሔር ይባርክላችሁ። የወዘመዶቻችሁን ክፋት ሁሉ ያሰማችሁ። ከዚህ በመቀጠል ሄልሻንና ያብን እንደዚሁም ልዑልን ይዤ መጥቻለሁ ማለት ነው። ድምጽ ቀስ አድርጌ ነው የምሰራው ማለት ነው። እና የምልላችሁ ፈልጌ ነው፣ ያብ ትናንትና ምን ብሎ ሄሉን አስጠንቅቆታል። በህይወትሽ አይተሽ የማታውቂውን ፍራንክ ፕራንክ አደርግሻለሁ ብሏታል። ስለዚህ ይህን ነገር ሁላችሁም እወቁ ማለት ነው። ምክንያቱም እውነት አስመስለው ነው እዚህ ጋር ፕራንክ እያደረጉ ያሉት ማለት ነው። ሲቀጥል ደግሞ ያብ ህይወት ቢኖረው ኖሮ ከቤተሰቦች ጋር ላስተዋወቅሽ አይልም። ሲቀጥል ደግሞ ለወደፊት የማያስስባት ቢሆን ኑሮ ሚዲያ ላይ እንደዚህ እንትን አይልም። ስለዚህ ይህንንም እንትን ብሎ አንዳንድ ኮሜንት ስላየው ነው ድሮም ያጣደፈው ምናምን። እንደው ነፍሳችሁ ይጣደፍ ምድረ ምቀኛ ሲቀጥል ደግሞ እውነትም ከሆነ ደግሞ ስላለፈው ህይወቱ እሷ አያገባትም። አሁን ስላለችበት ነው እንጂ አይደለም። አንድ ሴት ሚሊዮን ሴት ይዞ ቢመጣ ልዑል አይጠቅሳትም። ምክንያቱም እሷም ያለፈ ህይወት አላት። ከናቲ ጋርም ከእንዳልክ ጋርም ያሳለፈችው ህይወት አላት። ያም ይህንን አምኖበት ነው የቀረው ስላለፈው ህይወቱ ስለማያገባው ማለት ነው። ስለዚህ ሄሉ የፈለገ አይደለም አንድ አስር ሴት ደጋግሞ ይዞ ቢመጣ ስለ ቀደሙ ህይወቱ ሄሉ ምንም የሚጠቅስሽ ነገር የለም። አሁን ስላለሽበት ደስታን ስለሚሰጥሽ ነው መቀጠል ያለበት። ሲቀጥል ደግሞ ብዙ ጠላት አለሽ። አሁን እንዳልክም እንደዚህ አይነት ነገር አቀነባብሮ ሴት ፍቅረኛው ነች ተብሎ ሊላክብሽ ይችላል። ናቲ ቢሆን እንደዛ ሲቀጥል ደግሞ እንትና ልዑል እራሱ ያፈቅርሻል። ስለዚህ ልዑል ደግሞ ይህን ነገር ሲሰማ ደንግጦም እንትን ሊል ይችላል። ስለዚህ እራስሽን እንትን በይ፣ ተማመኝበት። እምነት በሁለታችን መሀል እምነት ካለ ብለሻል፣ ቃልሽን ለመፈጸም ሞክሪ። በንጹህ ልብ እልመኝ። ስላለፈው ህይወቱ አያገባኝም አሁን ስላለበት ህይወቱ ብቻ ነው ብለሽ መልስ ስጪ። እሱም ስላለፈው ህይወትሽ ምንም ስለማያገባው ስለቀደመው ህይወቴ አያገባም ብሏል። አዎ፣ ልክ ነው። ስለቀደመ ህይወቱ አንቺ ምንም ያገባሽ ነገር የለም አሁን ባለሽበት በአሁን በጀመራችሁበት ህይወት ሌላ ሴት የምትመጣ ከሆነ ብቻ ነው ዘራፍ ማለት ያለብሽ። ስለዚህ አንቺ ፈተናም ሊሆን ይችላል። በሴት አምጥተውም ሊፈትኑሽ ይችላሉ። ያብ ሌላ ሴት አምጥተው ከልዑል ጋር ተነጋግሮ ሴት አምጥተው ሊፈትኑሽ ይችላሉ። ይህም ፈተና እንዳትወድቂ እንዳትናደጂ፣ ዘራፍ እንዳትይ ያብን አሁን ዛሬ ከጎኑ እንደቆምሽ እስከ መጨረሻው ድረስ ከያ ጎን ነው መቆም ያለብሽ ብዬ ነው ማስጠነቀቅሽ። ምክንያቱም ሶስተኛ ሰውን ማስወገድ አለብሽ። በቃ ልውል ከመሀላችሁ መውጣት አለበት ብዬ ነው ማስበው፣ ፈተናም ሆነ አልሆነ ማለት ነው። ምክንያቱም ፈተናም ከሆነ ሰውን ለማሳመን የሚደረግ ነገር ነው። ቢመታቱ ማለት ነው ያን ፈተና እንዳትወርቂ ያብን ይዘሽ ወደፊት ማለት ነው። ሲቀጥልም የፈለገ ስለ ቀደመው ህይወት ምንም አያገባሽም። አሁን ስላለሽበት ህይወት መደሰት ቢያምንሽ ቢወድሽ ቢያፈቅርሽ ነው ከቤተሰቤ ጋር ላስተዋወቅሽ ያለው ራስሽንሽን ቢያልሹ። ምክንያቱም አላማ ያለው ነው። ድሮ መቀኛ ይኖራል ገባሽ አላማ ያለው ቆፍጣና በራሱ የሚተማመን ጀግና ወንድ ነው። ስለዚህ ህይወትሽን ንፋስ እንዳታስገቢ፣ ባንቺ እንተማመናለን። ዛሬ በጣም ነው ያስደሰትሽን። እግዚአብሔር ነው ምልሽ ይሄን ይህን ጀግንነትሽን ነው የምንፈልገው። ስለዚህ ያብን ይዘሽ ወደ ፊት ማለት አሁን ከጀመራችኋበት ቀን ጀምሮ ሌላ ፍቅረኛ ከያዘ መብታለሽ፣ ግን ስለቀደመው ህይወቱ አይደለም አንድ አስር ሴቶች ቢኖሩ አይጠቅስሽም። ምክንያቱም አንቺም ያለፈ ህይወት ታሪክ ስላለሽ ማለት ነው። እና መበሳጨት የለብሽም፣ መናደድ የለብሽም። ከሆነ ራሱ ማለት ነው ከሆነ ራሱ ያለፈ ህይወቱን አንጠልጥሎ የሚመጣው ሲቀጥል ደግሞ ደስታሽ ላይ ሰው እንዲያደፈርስ አታድርጊ። መንገድ እንዳከፍቺ ልዑል ይሄ ነገር እውነት አንቺ ደስተኛ እንዳትሆኚ እንትን ካለ ልዑልን ነው እንትን ከህይወትሽ ማስወጣት ያለብሽ፣ ያበዘሽ ወደፊት ፈተና ሊሆን ሲቀጥል፣ ደግሞ ኮሜንቶች ተረጋጉ፣ ተረጋጉ። ቸኮለ ምናምን ድምነት እና ይጥ ልባችሁ ውስጥ ገብቶ የቸኮልና ምንድን የቸኮል ትላንት ስታሽቃብጡ ነበር። ዛሬ ደግሞ ቸኮለ። ትላንትና ስታሽቃብጡ ነበረ። ዛሬ ደግሞ ቸኮለ። የበላች ኮሜንት የምትጽፉት ተጠቀቁ። ምክንያቱም ይህ ህይወት ነው። ህይወት ብላ ገብታለች። ደግሞ ልጁ እንደዛ የሚያደርግ ልጅ አይደለም። በደንብ ነው የሚያስታውቀው ማለት ነው። ስለዚህ ምጽፉትን ኮሜንት ተጠንቀቁ ማለት ነው። ሲቀጥል ደግሞ ይሄ ነገር ቢከሰት ልዑል በትክክል ሄሉን ይፈልጋታል። በቃ ህይወቷ እንትን እንዲል አይፈልግም። ምክንያቱም በአንዴ ይሄ በከመቼው እንትን ፍቅረኛ ሆኑ፣ ከመቼው እዚህ ደረጃ ደረሱ የሚለው ራሱ ያንገበግበዋል ማለት ነው። ስለዚህ ልዑል ከመሀላቸው እንዲወጣ በኮሜንት መጽሐፍ መልካም ነው ብዬ ነው ማስበው። አሁን የመጣ እሱ አሁን የመጣ አሁን ለመጣ ሰው እንደዚህ እንትንኔን እንትንት ያለሽ ምናምን አሁን መጣ ኋላ መጣ አያገባህም። አንተ መጣ ከፊት መጣ ከኋላ ገባ አንተ ጓደኛ እንጂ ስለ ፍቅሩ ለምን ዛሬ አይመጣም አይጠቅሰውም እሱም ማለት ነው። ስለዚህ የምጽፉትን ኮሜንት ተጠንቀቁ። ከባድ ፕራንክ አደርግሻለሁ ብሏታል። በማታስቢው መንገድ ነው ትላንትና ያላት። ይህም የፍራንክ የፈተና ሊሆን ምን ያህል ብቃት አላት፣ ምን ያህል ትተማመንብኛለች፣ ምን ያህል ለፍቅሬ ታማኝ ትሆናለች፣ ምን ያህል እስከ ሕይወት ፍጻሜ አብራይ ትሄዳለች የሚለው ፈተና ሊሆን ይችላል። ስለዚህ ተጠንቀቁ። ሲቀጥል ደግሞ እውነትም ቢሆን ስላለፈው ሕይወቱ ሄሎ አይጠቅሳትም እሷም ብዙ ያለፈ ህይወት ስላላት፣ ስለዚህ ከጎና ሁናችሁ እንድጠነክር ፈተናውን እንዳትወድቅ አበረታቷት። በመሀላቸው ንፋስ እንዳይገባ እንትን በሉ ብዬ ነው የማስበው። በተረፈ አትደንግጡ፣ አትፍሩ፣ ምንም ነገር እንትን አትበሉ። እግዚአብሔር ያብን ወደ እሷ ህይወት ያመጣው ሰው ሳይሆን እግዚአብሔር ነው። እግዚአብሔር ጣልቃ ይገባላታል። ደስታዋን ሊያጨልሙ የተዘጋጁ መች መጋኛ ወቃቢ እግዚአብሔር ከምድረገጽ ያጥፋላት። ገባችሁ ብዙ ብዙ የእሷን ደስታ የማይፈልጉ የበፊት ፍቅረኛ እንዳልክም ቢሆን እንቅልፍ አይተኛ ማይገርማችሁ አስር ጊዜ ደጋግሞ ነው የሚያው ስለዚህ ብዙ ምቀኛ ስላለበት ሄሉን ይዘን ወደፊት የአብን ይዘን ወደፊት ሌላው ቢቀር ጥርቅን ብሎ ይቀራል አለቀ ነገሩ እና በተረፈ መልካም ምሽት ቀስ ብያወራላችሁ ሰዎች ስላሉ ነው ወዳችኋለሁ አክብራችኋለሁ አትደንግጡ ለማለት ነው መልካም ምሽት